ሰላም ሰላም እንደምን አላችሁ ደህና ናችሁ እግዚአብሔር ስሙ የተባረከ ይሁን ሸር እያረጋችሁ በጣም በጣም ደስ እያሰኛችሁን ነው አብረን እየሰራን ነው ጌታ ስሙ ይክበር አሁንም ለሱስ ክብር ይሁንለት ከእህታችን ዛሬም ሌላ አንድ ትርጉም ይዤ መጥቻለሁ በተለይን ሸር አድርጉ ለምንድን ነው ምክንያቱም ጠቃሚ ነው ለሌሎች ለሚያዩ ሁሉ እንደዚህ ከሙስሊሞች ከአረቦች ከራሳቸው እየተማርን የማይገባን ከሆነ ኢትዮጵያውያን ና ኤርትራውያን ትልቅ ችግር አለብን ማለት ነው። ስለዚህ ዛሬ እዚህ ላይ ኮመንት ያደረገው አሊ ይባላል። ክርስቲያን ሙስሊም የነበረ ሙስሊም ነበረ ወደ ክርስቶስ መጥቷል። እና ኮመንቱ ምንድን ነው የሚለው? ኢንሻአላህ የሚል አምላክ አለ። ምን ሚል አለ አላህ ቢፈቅድ የሚል አምላክ አለ። አላህ ቢፈቅድ የሚል አላህ አለ። ሁለተኛው ደግሞ ለዓለማት ሁሉ ፈጣሪ ለአላህ ምስጋና ይግባው ይላል። ለዓለማት ሁሉ ፈጣሪ ለአላህ ምስጋና ይድረሰው የሚል አምላክ አለ ነው። እንግዲህ ወደ ክርስትና ገብቶ ክርስቶስን እያገለገለ አሁን የገባው ነው። አሊ የሚናገረው እስ እንቀጥል። ተረጉምላቸዋል የተባረከው ወንድማችን አሊ ነው። አሊ እሱም በክርስቶስ የዳነ ነው። ባለፈው ቪዲዮ ስለሱ ተናግሬ ነበር። ጌታ ይጠብቅህ አሊ ወንድሜ ሆይ፣ ጌታ ይጠብቅ። እንዲህ ሚል ጌታ አለ፣ እንደዚህ የሚል አምላክ አለ።

ይህን በጣም ቆንጆ እንትን በማቅረብህ በጣም አመሰግናለሁ። ቆንጆ እና አስተዋይነት በአስተዋይነት ይሄን እንፈልገህ በማግኘትህ ይሄንም ደግሞ ከቁራን እናረጋግጥልሃለሁ። ምክንያቱም ምንድነው ያለ ኮሜንት ስታረጊው ለመሳቅ እንፈልጋለን እና ኮሜንት አድርጊበት እና አስቂ ነው ያሏት። ስለዚህ እናንተ አብራችሁ እንድስቁ ይህ እንዲያውም እኮ በቁርአን ውስጥ ነው ያለው። የሚያሳዝነው ግን እነዚህ ሙስሊሞች ይህንም የአላህ ቃል ነው ብለው ነው የሚያምኑት። እስካሁንም እንዲህ እያነበቡ የአላህ ቃል ነው ብለው የሰው ስራ መሆኑ እስካሁን አልተገለጠላቸውም።

አላህ ቢፈቅድ ወም መስጂድ ሐራም ትገባለህ፣ ታያለህ። እንወስድሃለን፣ እናሳያሃለን። አላህ ከፈቀደ ይላል። ማነው ይህን የሚለው? አላህ ማን ከፈቀደ? አላህ ከፈቀደ እንወስድሃለን፣ ሳትገባ ሳታያት አትቀርም ይሉታል። ዋው

ቁርአን ከአላህ ነው ነው የሚባለው፣ መቶ በመቶ። ታዲያ እንዲህ ከሆነ እንዴት አላህ ኢንሻአላህ ይላል? አያውቅም ወይ? አይረዳም ወይ? አይገነዘብም ወይ? ስለዚህ መሐመድ የሰራውን ስህተት ተመልከቱት። አላህ ቢፈቅድ አላህ ቢፈቅድ ሲል አላህን አምላኩን እንትን ውስጥ ከተተው። ስለዚህ ይህ የሚያሳየው ቁርአን ሰው ሰራሽ መሆኑን ነው። ምክንያቱም አምላክ ቢሆን ኑሮ አምላክ አምላክ ቢፈቅድ አይልም። አምላክ ቢሆን ኑሮ አምላክ ምስጋና ይድረሰው የዓለማት ሁሉ ፈጣሪ አምላክ አይልም ነበር። ያ የሰዎች ጸሎት ነው መሆን የነበረበት። ስለዚህ ቁርአን ሰው ሰራሽ መጽሐፍ መሆኑን ያረጋግጣል። ነው የምትለውታችን ቁርአን ሙሉ በሙሉ ሚያ በልሚያ መቶ በመቶ ከሰው ከመሐመድ የተፈለሰፈ መጽሐፍ ነው። ስለዚህ ለዚህ መጽሐፍ ብላችሁ እውነት ነው ብላችሁ ለምታምኑ ሁሉ እዚህ ላይ ስተታችሁን እዩ፣ መርምሩ። የተሰጣችሁን ጥቅስ ሱረቱ ፋቲያ አያ ሁለት ላይ እናፋታ ወይም ደግሞ ቁርአን 48 ደግሞ 27 ላይ ወገኖች ተመልከቱት፣ እዩ፣ ተማሩበት፣ ሸራ አድርጉት። የአላህን ስራ አጋልጡ። አላህ እውነት የለበትም። የሙሐመድ ስራ ነው። ለምን እናንተን ከዘላለም ህይወት እንድትቀሩ በዚህ ይሆናል? ለምን፣ ለምን ከአዳኝ ከሆነው ፈዋሽ ከሆነው ከዘላለም ጌታ እናንተን ከሚወዳችሁ ስለ ህይወት እናንተ ደካሞች ወደ ኔኑ እያለ እየጮኸ ሁልጊዜ ድምፁን ከፍ አድርጎ እያሰማ ጌታ ኢየሱስ ክርስቶስ ለምንድን ነው በእንደዚህ አይነት ተረት ተረት? ቁራን ራሱ ተረት ተረት ነው። የቁራን መጽሐፍ የሰው ተረት ተረት ነው። እንዲያውም ወደፊት ጥቅሶችን እያወጣው ሰዎች ይሉት ነበር፣ ይህ የጥንት ሰዎች ተረት ተረት ነው እያሉ ይናገሩት የነበረው ሁሉ በቁራን ራ በራሱ ተጽፎ ምስክር ሆኖ እናገኘዋለን። ስለዚህ መዳን በጌታ በኢየሱስ እንጂ በሰው ተረት ተረት አይዳንም። ይህ መርዝ ነው መርዝ ነው። እኛ ለምንድን ነው ማንሞተው በማርቆስ ሞተው በማርቆስ 16 ላይ መርዝን ቢጠጡ አይጎዳቸውም ስለሚል እኛን አይጎዳንም። ለምን በኢየሱስ የሚያምን ሁሉ የሐሰት ትምህርት መርዝ ሆኖ አይገለውም፣ አያጠፋውም። ስለዚህ ወደ ክርስቶስ እንድትመጡ የክርስቶስን ማዳን እንድታዩ የአላህን ተረት ተረት የሙሐመድን ተረት ተረት እንድትተውት ጥሪያችን እናሰማለን። በዚህ የዛሬውን ፕሮግራም እዚህ እጨርሳለሁ። ፕሊዝ ሼር ላይክ ሳብስክራይብ አድርጉ። ደህና ሁኑልኝ። ጌታ ኢየሱስ ከእናንተ ጋር ይሁን ባይ